ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምናላችሁ፣ ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ የቴምር ጠቀሜታን ነው ምነግራችሁ። በተለይ በተለይ ደግሞ በቀን ሁለት ፍሬ ቴምር ቢያንስ ለአስራ አምስት ቀን በተከታታይ ብትወስዱ ሰውነታችሁ ላይ የምታዩቸውን በጣም ታምራዊ ለውጦችን የጤና ጠቀሜታዎችን እነግራችኋለሁ ማለት ነው። በቴምር ውስጥ ምን ምን ነገሮች ይገኛሉ፣ ለየትኛው የሰውነታችን ክፍል ጠቀሜታው ምን ያህል ነው የሚሉትን ነገሮች ሁሉ አያይዘን እናያለን ማለት ነው። አብራችን ቆዩ። ለቻናል አዲስ ከሆናችሁ ዶክተር ዮናስ ነኝ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ይህን መረጃም ደግሞ ላይክ፣ ሼር አድርጋችሁ ተመልካቾች ጋር እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቁ በቀጥታ ወደ ሀሳባችን እንግባ። እንግዲህ ቴምር ለሰውነታችን በጣም በርካታ ጥቅሞችን ይሰጠናል። በተለይ የመጀመሪያው ጠቀሜታ መናገር የምፈልገው ከዚህ ከስራ ጫና ጋር ተያይዞ አሁን የስራ ጫና ያለባችሁ በስራ ምክንያት በጣም የምትደክሙ የምትጨናነቁ፣ እንደዚህ ከስራ ጋር ተያይዞ ከፍተኛ ውጥረት ውስጥ የምትገቡ ሰዎች ቴምር በጣም ትልቅ ጥቅም ይሰጣችኋል። ለምንድን ነው ኃይል የመስጠት ባህሪ ያለው በተፈጥሮ ይሄ ናቹራል ሹገር በውስጡ ስላለ ስራችሁ ላይ በንቃት በቅልጥፍና እንደዚሁም ደግሞ አቅማችሁ ከፍ ብሎ እንድትሰሩ የማድረግ አቅሙ በጣም ከፍተኛ ነው። በተለይ ጠዋት ላይ አሁን ቁርስ ከተመገባችሁ በኋላ ሁለት ፍሬ ቴምር ተመገባችሁ ወደ ስራችሁ ብትገቡ ስራችሁ ላይ ሰውነታችሁ ሳይዝል ሳይደክም፣ በጣም ቀልጣፋ፣ ንቁ፣ ጠንካራ የመስራት ፍላጎታችሁ፣ ኃይላችሁ፣ ተነሳሽነታችሁ በከፍተኛ ሁኔታ ጨምሮ እንድትሰሩ ያደርጋል። ይሄ ምን ማለት ነው? ኢነርጂ ይሰጣችኋል ማለት ነው። ለሰውነት ላይ ምሮ ከፍተኛ ኢነርጂ ይሰጣል። ስለዚህ ቴምር ከዚህ ጋር ተያይዞ መጠቀም ትችላላችሁ። ሌላ ሁለተኛው ደግሞ የኮሌስትሮል መጠን በከፍተኛ ሁኔታ እንዲቀንስ ያደርጋል። ይሄ በተለይ ደግሞ ኮሌስትሮላችሁ ከፍተኛ ነው ቀንሱ የተባላችሁ በሕክምና የተነገራችሁ ሰዎች ቴምር በደንብ መመገብ አለባችሁ። እንግዲህ ስለ ኮሌስትሮል ስናወራ በዋናነት ባድ ኮሌስትሮል ወይንም መጥፎ የኮሌስትሮል አይነት ሰውነታችሁ ላይ እየጨመረ በሚሄድበት ጊዜ በተለይ ደግሞ የደንቧንቧችሁ ላይ እየተለጠፈ እየተጋገረ በሚሄድበት ጊዜ የደንቧንቧን እያጠበበ ለልብ ህመም፣ ለስትሮክ፣ ለግፊት፣ ለተለያዩ ህመሞች የመዳረግ አቅም አለው። ስለዚህ የዚህ የኮሌስትሮል መጠን መጨመርን ቀለል አድርጋችሁ ማየት የለባችሁም። ይሄ መጥፎ የኮሌስትሮል አይነት ሰውነታችሁ ላይ እንዳይጨምር ማድረግ አለባችሁ። ይህን ከምታደርጉበት ነገር ታዲያ አንደኛው ምንድን ነው? ቴምር ነው። በቀን ሁለት ሶስት ፍሬ ቴምር ብትወስዱ ባድ ኮሌስትሮል ከሰውነታችሁ ላይ እየጠፋ በመሄድ በጣም ትልቅ እገዛን እያደርግላችኋል ማለት ነው። ሌላው ሶስተኛው የምግብ መፈጨ ስርዓትን በከፍተኛ ሁኔታ ያስተካክላል። እዚህ ጋር በተለይ መናገር መፈልገው አሁን ምግብ ስትመገቡ የሚከብዳችሁ ሰዎች፣ ቶሎ አልፈጭም የሚላችሁ፣ የዚህ ማቃር ግሳት፣ ይሄ አየር ፈስ የሚያስቸግራችሁ፣ ቁርጠት፣ አንዳንዴ እንደዚህ አይነት ከምግብ መፈጨ ስርዓት ከአንጀት ከሆድ እቃ ጤና ጋር ተያይዞ ችግር ያለባችሁ ሰዎች ቴምር ብትመገቡ መልካም ነው። ቴምር የምግብ መፈጨ ስርዓትን በከፍተኛ ሁኔታ ያስተካክላል። በተለይ ለዚህ ግልጋሎት ጠዋት ጠዋት በባዶ ሆዳችሁ ቴምርን መብላት ይኖርባችኋል። ወይ ደግሞ ቴምር ማታ ላይ በውሃ ዘብዝፋችሁ አሳድራችሁ ጠዋት ላይ መጠጣት፣ ይሄን ማድረግ ትችላላችሁ። በተለይ ይሄ ከምግብ መፈጨ ስርዓት ጋር ተያይዞ ነው። እንደዚህ አይነት ችግር ያለባችሁ ሰዎች አንደኛ ማታ ላይ ቴምር ቆራርጣችሁ፣ ዘፍዝፋችሁ በውሃ አሳድራችሁ ጠዋት ላይ መጠጣት። እንደገና ደግሞ ከፈለጋችሁ ጠዋት ላይ ከእንቅልፍ ስትነሱ ምግብ፣ ቁርስ ከመመገባችሁ በፊት ሁለት ፍሬ ቴምር በባዶ ሆዳችሁ ብትወስዱ የምግብ መፈጨ ስርዓታችሁን በከፍተኛ ሁኔታ ያሻሽልላችኋል። ሌላኛው ከዚህ ከደም ግፊት ጋር ተያይዞ በተለይ ቴምር የደም ግፊትን በከፍተኛ ሁኔታ ያስተካክላል። ይሄን በሁለት መንገድ ነው። አንደኛ ቅድም የነገርኳችሁ የኮሌስትሮል መጠንን በመቀነስ ነው። ቅድም ን ብያችኋለሁ። ኮሌስትሮል ሰውነት ላይ ሲጨምር የደም ቧንቧ ይጠባል፣ ያኔ ግፊት በከፍተኛ ሁኔታ እንዲጨምር ያደርጋል። ስለዚህ አንደኛው ኮሌስትሮል እንዲቀንስ ሲያደርግ በተያያዥነት የደም ግፊት ይስተካከላል። ሌላኛው ደግሞ ሰውነት ላይ ሶዲየም ክምችት እንዳይኖር ያደርጋል። ይሄ ለምንድን ነው በዚህ በቴምር ውስጥ በጣም ከፍተኛ ፖታሽየም እናገኛለን። ከዚህ ቀደም በተለያየ ቪዲዮ ላይ ነግሬያቸዋለሁ፣ ሶዲየም እና ፖታሽየም ተቃራኒ ነገሮች ናቸው። አሁን የዚህ የፖታሽየም ይዘት ያላቸው ምግቦች ስትመገቡ የሶዲየም ክምችት ሰውነት ላይ እየቀነሰ እንዲሄድ ያደርጋል። በተቃራኒው ደግሞ ሶዲየም ያላቸው ምግቦች እያበዛችሁ ፖታሽየም ሚያንስ ከሆነ ለፖታሽየም ማነስ ትጋለጡ እና የሶዲየም ክምችት ሰውነት ላይ ይጨምራል። ይሄ የሶዲየም ክምችት ደግሞ ሰውነታችሁ ላይ ሲኖር የልብ ህመም፣ ኩላሊት የተለያዩ ችግሮች ይፈጠራል። ስለዚህ ግፊትም ተያይዞ ግፊትም ሶዲየም ከፍ ሲል ከሚፈጠሩ ነገሮች አንዱ ነው። ስለዚህ ይሄ ቴምር ፖታሽየም ስላለው የዚህ የሶዲየም ክምችት እንዲቀንስ በማድረግ ለደም ግፊት የመጋለጥ እድላችሁን፣ ከፍተኛ የደም ግፊታችሁ እንዲወርድ እንዲቀንስ ማድረግ እንደዚህ አይነት ስራዎችን ይሰራላችኋል። ሌላው ለአይን ጤንነት ነው። በተለይ እንግዲህ ቴምር ከአይን ጤንነት ጋር ተያይዞ ትልቁ ጠቀሜታው ምንድን ነው? በተለይ ረጅም ሰዓት ስልክ ላይ ኮምፒውተር እንደዚህ አይነት ከጨረር ጋር የምትገናኙ ሰዎች አሁን ስራችሁ ከኮምፒውተር ጋራውን ረጅም ሰዓት ኮምፒውተር እያያችሁ የምትቀመጡ ከሆነ ወይንም ስልክ እየተጠቀማችሁ ረጅም ጊዜ የምትቆዩ ከሆነ እንደዚህ ቴምር በዚህ በጨረር ምክንያት በከፍተኛ ኃይል ግፊት ምክንያት የሚመ ጡ የአይን ምስሎች መዳከምን በከፍተኛ ሁኔታ ይከላከልላችኋል። በቀን ሁለት ፍሬ ቴምር ብትመገቡ ይሄ ከአይን ጋር ተያይዞ የእይታ መጠናችሁ እየደከመ እንዳይሄድ የመከላከል ስራን ከፍ አድርጎ ይሰራላችኋል። ሌላኛው ለአጥንት ጤንነት ነው። በተለይ ቴምር ለአጥንት ጤንነት በዚህ በውስጡ ፎስፈረስ፣ ማግኔዥየምና ፖታሽየም ስላለ ነው የሚጠቅመን በተለይ በተለይ አንደኛ ነገር ለስፖርተኞች ይረዳላውን ስፖርተኞች የጡንቻ እድገት ለማዳበር ጡንቻ ህመምን ለመከላከል፣ እንደዚሁም ደግሞ የአጥንት መሳሳት ችግርን ለመከላከል፣ በአጠቃላይ ከዚህ ከአጥንት ጋር ከጡንቻ ከመስሎች ጋር ተያይዞ ቴምር ትልቅ እገዛ አለው። በተለይ ስፖርተኞች ከስፖርት በኋላ ቴምር ብትመገቡ መልካም ነው። ኖርማል ሰዎችም የአጥንት መሳሳት ችግር እንዳይገጥማችሁ፣ የመገጣጠሚያ ህመሞች እንዳይገጥማችሁ ቴምር ብትመገቡ በጣም ትልቅ ጠቀሜታን ታገኛላችሁ። ሌላው ከዚህ ከቆዳ ጤንነት ጋር ተያይዞ የምናየው ነው። በተለይ ቴምር ለቆዳ የሚጠቅመው በውስጡ ቫይታሚን ሲ ቫይታሚን ኢ ስላሉ እነዚህ ነገሮች በተለይ ትልቅ እገዛን ያደርጋሉ። አንደኛ በዚህ በቴምር ውስጥ የምናገኘው ቫይታሚን ሲ ቆዳችሁ እንዳይሸበሸብ የመከላከል ስራን ይሰራል። በዚህ በቴምር ውስጥ የምናገኘው ቫይታሚን ኢ ደግሞ በተለይ በተለይ ቆዳችሁ እንዲለሰልስ ያደርጋል። ይሄ ቆዳችሁ ድርቅ ያለ ክርችፍ ያለ ቆዳ እንዳይሆን ለስላሳ ወዙን የጠበቀ የተጠበቀ እንዲሆን የማድረግ ስራን ይሰራል። ከዚህ ከእድሜ መጨመር ጋር ተያይዞ የሚመጣ የቆዳ መሸብሸብንም እንደዚሁ ይከላከላል። በአጠቃላይ በሽታ የመከላከል አቅማችሁንም እንደዚሁ ከፍ ያደርጋል። በውስጡ ከፍተኛ አንቲኦክሲደንቶች አሉት። ይሄ በተለይ የህዋሳት ጤንነትን በከፍተኛ ሁኔታ ያሻሽልላችኋል። ስለዚህ ቴምር ቢያንስ በቀን ሁለት ፍሬ ቴምር ብትመገቡ እነዚህን ጠቀሜታዎች ታገኛላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር እያደረጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ